ቶች ላይ በተለይ መገጣጠሚያ የመላቀቅ ነገር እንደዚህ ይኖራል በእርግዝና ጊዜ ሆርሞኖችም ይሄንን ያመጣሉ ስለዚህ በዛን ጊዜ የጀርባ ህመም ኮመም ነው ኮመን ነው በጣም ሌላው ደግሞ እድሜ ሲጨምር እንዳልከው አንደኛ ነገር የጀርባ ህመም እንግዲህ እንዳልኩ ከውሏችን ከአክቲቪቲያችን የሚመጣ ከምንሰራው ነገር የሚመጣ ስለሆነ ጡንቻ መሳሳት ይኖራል በዛ ላይ ደግሞ እናቶቻችን ወይም እህቶቻችን ብዙ ስራ ይበዛባቸዋል ስለዚህ የበለጠ ተጋላጭ ናቸው። ጎንበስ ቀና ስለሚያበዙ ለጀርባ ህመም ተጋላጭ ናቸው። ከዛ በተረፈ ደግሞ ሜኖፖዝ ወይም ማረጥ የሚባለው ነገር ደግሞ ሲመጣ አጥንት መሳሳትም ይመጣል። ስለዚህ ይህ አጥንት መሳሳት የጡንቻ መስነፉ ተደማምሮ ካላቸው የስራ ጫና እንጋ ተዳምሮ የበለጠ ለጀርባ ህመም የተጋለጡ ይሆናሉ ማለት ነው። ስለዚህ ለእናቶች የምመክረው አንደኛ ነገር እንግዲህ አጥንት መሳሳትን ለመከላከል በሰለጠነው ዓለም የታወቀ ነው ሆርሞን ሪፕሌስመንት የሚሰጣቸው ሰዎች ይኖራሉ። ካልሲየም ደግሞ ሰፕሊመንት እንደ ዩኒፎርም ለሁሉም ይሰጣል፣ ካልሲየም ሰፕሊመንት። ስለዚህ ያንን ካልሲየም ሰፕሊመንት መውሰድ አጥንታቸውን ስለሚያጠነክር የጀርባ ህመም የመኖር የመኖሩን ሁኔታ በጣም ይቀንሷል ማለት ነው። ሌላኛው ደግሞ እንግዲህ ጡንቻ እንዳይሳሳ ስፖርት መስራት፣ ስፖርት መስራት ጡንቻን ስለሚያጠነክር የጀርባን ህመም ለመከላከል ይጠቅማል ማለት ነው። እነዚህ ሁለት ነገሮች ጠቃሚ ናቸው። ሌላው ደግሞ ልምድ ነው። አብዛኛው ጊዜ ስንሰራ ከወገባችን ጎንበስ ብለን ነው የምንሰራው። ይሄ ደግሞ ለጀርባ ህመም የሚያጋልጥ ነው። ስለዚህ በተቻለ መጠን እቃ ስናነሳ ከወገባችን ጎንበስ ይልቅ በእግራችን፣ እግራችን ጡንቻዎች ጠንካራ ስለሆኑ ቁጢጥ ብለን እግራችን ላይ ተቀምጠን የምናደርገውን ነገር ማድረግ፣ የምናነሳውን ነገር ማንሳት፣ ጀርባችን ቀጥ እንዳለ ቢቆይ የጀርባ ህመም የመምጣት እድሉ እጅግ ዝቅተኛ ነው። ስለዚህ ጀርባን መንከባከብ እንለዋለን ማለት ስለዚህ ስናነሳ እንደዛ ማንሳት ስንቀመጥ ደግሞ በተቻለ መጠን ጀርባችንን ደግፈን መቀመጥ። በጣም ማጎንበስም ጥሩ አይደለም። በጣም ደግሞ ከመቀመጫችን ተንሸራተን መቀመጥም ጥሩ አይደለም። ስለዚህ በደንብ ጀርባችን ሰፖርት፣ ምንድን ነው ድጋፍ ይፈልጋል። እናቶቻችን ላይ ያውቃሉ፣ ያው መቀነት ምናምን ያደርጉትም ለዛ ነው። ስለዚህ ይሄ ለጀርባ ህመም በጣም የሚረዳ ነው። ስለዚህ ማስተካከል ነው ጀርባችንን፣ መንከባከብ በተቻለ መጠን ጡንቻዎቹ እንዲጠነክሩ ማድረግ፣ መደገፍ፣ አጥንት ማጠንከር የጀርባን ጡንቻዎች ማጠንከር እና በተለይ ለእናቶቻችን እነዚህ ነገሮች ይጠቅማሉ። እና ካልሲየም ሰፕሊመንት እንዳልኩት ለአጥንቱ መውሰድ ወሳኝ ነው። አጥንት መሳሳት ግዴታ ስለሚመጣ ማለት ነው ካለው ንጥረ ነገር ለውጥ ጋር ተያይዞ። ስለዚህ እነዚህን ቢያደርጉ ሴቶች ሴቶቻችን የበለጠ ይጠቀማሉ። ሌላው ደግሞ እርግዝና ነው። እርግዝና የጀርባ ህመም ያመጣል። ምክንያቱም እንግዲህ የታችኛው የአከርካሪያችን ክፍል ወይም ወገብ የምንለው በተለይ የጫና የሚበዛበት ቦታ ነው። ምክንያቱም ጎንበስ ቀና ስንል ስንቀመጥ ስንነሳ እዛ ጋ ያለው ጫና እጅግ ከፍተኛ ነው። ስለዚህ እርግዝና ደግሞ ሲጨመርበት ወደፊት የማግበጥ የበለጠ ጫና ይፈጥራል። በዛ ላይ ደግሞ እንዳልኩት ጅማቶች የመላቀቅ ነገር ይኖራቸዋል። ስለዚህ እነዚህ ሲደማመሩ ለጀርባ ህመም ይጋለጣሉ። ስለዚህ ሴቶች ሴቶቻችን እርግጥ በተለየ የተጋለጡ ናቸው እና ከእርግዝና በፊት እነዚህ ጀርባ የማጠንከር ኤክሰርሳይሶች ቢሰሩ እንዲሁም በእርግዝና ጊዜም የሚሰሩ ኤክሰርሳይሶች አሉ። ቢያንስ አዲስ አበባ ውስጥ ቆመን ነው አሉ እነዛን ኤክሰርሳይዞች በመስራት የጀርባ ህመምን በእርግዝና ጊዜ መከላከል ይቻላል ማለት ነው።